በቲክቶክ ከ330 ሺህ በላይ ተከታዮች አላት። የምታጋራቸውን ቪዲዮዎችና ፎቶዎች ለተመለከተ ሰው ደስተኛ ሳቂታና ብዙ የመስራት ውጥን እንደያዘች መገመት አይከብደውም። ከቅርብ ጊዜ ወዲህ በሞዴልነት ስራዋ የተሳካላት የመጣችው ቀነኒ ገና ከጅምሩ ብዙም ርቀት ሳትጓዝ ከዚህ ዓለም በሞት ተለይታለች። የአሟሟቷ ሁኔታም ብዙዎችን አስደንግጧል። የታዋቂው የኦሮሞኛ ሙዚቃ ቀንቃኝ የአንዷለም ጎሳ እጮኛ የሆነችው ቀነኒ ከቤቷ የማብሰያ ክፍል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ እንዳለፈ ፖሊስ አስታውቋል። ይህች ገና በእድሜዋ ጠዋት የከሰመችው ወጣት ከአንዷለም ጎሳ ጋር ለሁለት ዓመት በፍቅር የቆዩ ሲሆን አብሮ አንድ ቤት ውስጥ መኖር ከጀመሩ አንድ ዓመት ሆኗቸዋል። በቅርቡ ጋብቻቸው ሊፈጽሙ አቅደው እንደነበረ የአንዷለም ጎሳ ማናጀር ገልጿል። ፎቶግራፈሩ ወንድ ወሰን በጋሻው ከቀን እስከ ማታ የልደት ፎቶዎችን ሳነሳት ነበረ፣ ጠዋት መርዶውን አረዱኝ ይላል። የወጣት ቀነኒን አሟሟት ብዙዎች አስደንግጧል ከወንደሰን ጋራ መጋቢት 1 2017 ዓመተ ምህረት ከቀኑ 10 ሰዓት ጀምሮ የልደት ፎቶ ሲያነሳት እንደነበርና ማታ አንድ ሰዓት ላይ በሰላም እንደተለያዩ ተናግሯል። የተፈጠረውን ይህንን አስደንጋጭና አሳዛኝ አሟሟት የአንዷለም ጎሳ ማናጀር የሆነው ሌሊሳ ኢንድሪስ ለቢቢሲ አፋን ኦሮሞ ስለነበረው ሁኔታ ገለጽ አድርጓል። ማክሰኞ ጠዋት የሞቷ ዜና የተሰማው ቀነኒ ዜናው የብዙዎችን ልብ ሰብሯል። ሌሊሳ ኢንድሪስ የአስክሬን ምርመራው በሚኒሊክ ሆስፒታል እንደተደረገ እና የቀብር ስነ ስርዓቷ ረቡ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ሌሊሳ እንደገለጸው ንጋት 11 ሰዓት ላይ ከአምስተኛ ፎቅ ላይ ወድቃ ቤተሰቦቿ እንዳገኟት የተናገረ ሲሆን መውደቋን 11 ሰዓት ስልክ ተደውሎ ቀነኒ ጉዳት እንደደረሰባትና በአፋጣኝ እንዲመጣ እንደተነገረው ገልጿል። እስካሁን ባለው መረጃ የወደቀችው ከአምስተኛ ፎቅ ላይ እንደሆነና ተጨማሪ ምርመራዎች እየተካሄዱ እንደሆነም ለቢ ቢቢሲ አስረድቷል። ሌሊሳ እንደገለጸው ገለጸው መኖሪያ ቤታቸው አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ ሲሆን ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግሯል። ከክስተቱ በኋላ አስክሬኗ በአቅራቢያ ወደሚገኘው ያኔት ወደተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ከቆዩ በኋላ ፖሊስ መጥቶ አስክሬኗን ለምርመራ ወደ ሚኒሊክ እንደወሰደውና ከዛም ቀጥሎ አሁን ወደ ቤተሰቦቿ መኖሪያ ቤት ሱሉልታ እንዳመራ ተናግሯል። እጮኛዋ አንዷለም ጎሳም ለምርመራ አሁን በፖሊስ ጣቢያ የሚገኝ ሲሆን የተጠየቀ ሁሉ ወንጀለኛ እንዳልሆነና በማህበራዊ ሚዲያው የሚሰራጩ አሉባልታም ልክ እንዳልሆነ ተናግሯል። ከቅርብ ጊዜ ወዲህ ስሙ በኦሮሚያ የኪነ ጥበብ መድረክ ውስጥ እየ ተደናኘ የመጣው አንዷለም የመጀመሪያውን የአልበሙን ምርቃት ከጥቂት ወራት በፊት ነበር ያደረገው። በባለፈው ዓመትም ከአርቲስት ጫላ ቡልቶሜ ጋራ እሰጣ ገባ ውስጥ ገብቶ ስሙ በማህበራዊ ሚዲያ ሲዟዟር ነበር። ጥንዶቹ በቅርቡ ትዳር መመስረት እቅድ እንደነበራቸውም ማናጀሩ ተናግሯል። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች የነበረችው ቀነኒ ታዲያ በአሳዛኝ ሁኔታ ህይወቷ ሊያልፍ ችሏል። ፖሊስ ስለ ክስተቱ እያካሄደ ያለውን ምርመራ እስኪያጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል ገልጿል። ይህች ወጣት ሞዴል ህይወቷ ከማለፉ ከሰዓታት በፊት በማህበራዊ ድረገጿ ላይ ቪዲዮ ያጋራች ሲሆን እራሷን ታጠፋለች ብሎ ለማመን ብዙ ሰው ተቸግሯል። የኦሮሚያን የባህል ልብስ በሰፊው የምታስተዋውቀው መልከ መልካም ወጣቷ አንስት ታዲያ ብዙ በመስሪያ እድሜዋ ራሷን ታጠፋለች ማለት እጅግ በጣም ከባድ ነው የሚሉ ሰዎች ተበራክተዋል። ባለቤቷን አንዷለም ጎሳ ለጉዳዩ ተጠያቂ ያደረጉ ሰዎችም አልጠፉም። ፖሊስ በጉዳዩ ላይ ምርመራ ለማድረግ ባለቤቷን አንዷለም ጎሳና እህቱን በቁጥጥር ስራ ውሏል። በአርባ ምንጭ ዩኒቨርሲቲ የ2008 ዓ ም ባች የኢንጂነሪንግ ተማሪ የሆነችው ቀነኒ የተወለደችው በሀረርጌ ክፍለ ሀገር ሚጨታ የሚባል ከተማው ውስጥ ነው። አሁን ላይ የተለያዩ ክሊፖች ላይ ተሰራ የነበረች ሞዴል ነበረች። በሞቷም ብዙ ወዳጆቿ ሀዘናቸውን ገልጿል። ነገሩም ጭራሽ ለማመን እንደከበዳቸውና መጽናናትን ለቤተሰቦቿ ተመኝቷል። አንዳንዶች ሞቷን አምነው ተቀብለው ሀዘን የተቀመጡ ሲሆን፣ ሌሎች ደግሞ የለም፣ ይህ ራሷን ከፈቆረወረች የሚባለው ትልቅ ቅጥፈት ነው፣ ፖሊስ ምርመራውን አጠናክሮ መቀጠል አለበት ሲሉ ተደምጠዋል። ተገላ ተወርውራለች ወይስ ራሷን አጥፍታለች የሚለው በፍጥነት እንዲመለስልን እንፈልጋለን ሲሉም ተደምጠዋል። ጓደኞቿ እንደሚናገሩት ቀነኒ ሳቂታ ሕይወትን በአዎንታዊ መልኩ የምታይና ለእናቷ የተለየ ፍቅር ያላት ሲሆን በልደቷ ዝግጅት ላይ ባለችበት ወቅት እራሷን ተጠፋለች ብለው ለማመን እንደሚቸገሩ ተናግረዋል። ጓደኞቿ እውነቷ እስኪወጣ ድረስ እንደማያርፉና አሁን ባለችበት ሁኔታ እራሷን ተጠፋለች ብለው ለማሰብ በጣም እንደሚቸገሩ ተናግረዋል። እነሱ እንደሚሉት እኛ እያለን ያለነው አንዷለም ገሏታል ሳይሆን ከእሷ ሞት ጀርባ ግን አንድ ሰው እንዳለ እርግጠኛ ሆነው እየተናገሩ ነው። ፖሊስ በጉዳዩ ላይ ይፋዊ ማብራሪያ ያልሰጠ ሲሆን እስካሁን ድረስ ምርመራው እንደቀጠለ እና የመጨረሻውን የምርመራ ውጤት ለህዝቡ ይፋ እንደሚያደርግ አስታውቋል። ፖሊስ አክሎም ምርመራው ላይ በሚያመጣው አሉታዊ ተጽዕኖ ምክንያት ህብረተሰቡ በማህበራዊ ሚዲያ አሉባልታዎችና ያልተረጋገጡ ወሬዎችን ከማሰራጨት እንዲታቀብ አስጠንቅቀዋል። ድምፃዊ አንዷለም ጎሳ በ2015 ዓ ም ነሐሴ ወር ላይ ከድምፃዊ ጫላ ቡልቱሜ ጋራ ቅራኔ ውስጥ ገብቶ ነበር። በቦሌ ክፍለ ከተማ አንድ የምሽት መዝናኛ ስፍራ ባጋጠመው ክስተት አርቲስት ጫላ ቡልቱሜ ወጣቱ ድምፃዊ አንዷለም ጎሳን በጥይት መቶት ነበር። ከክስተቱም በኋላ አርቲስት አንዷለም ጎሳ በአርቲስት ጫላ ቡልቱሜ በተተኮሰበት ጥይት መመታቱን በማህበራዊ ሚዲያ አጋርቶ ነበር። ጫላም በፌስቡክ ገጹ በፋኖ ግብረ ኃይል የግድያ ሙከራ ተደርጎበት እንደነበረ ይገልጻል። ነገር ግን ከአንዷለም ጋር ስለተፈጠረው ነገር ግን ምንም ያለው ነገር የለም። አንዱ ዓለም ቦሌ በሚገኘው ቀነኒሳ ሆቴል በሚሰራበት ሰዓት ጫላ ቡልቱሜ ሊዝናና ይመጣል። በሰዓቱ መሳሪያ ይዞ ስለነበረ በቦታው ካሉ ጠባቂዎች ጋራ አትገባም እገባለው የሚል አለመስማማት ይፈጠራል። ነገሩን እየተመለከተ የነበረው አንዱ ዓለም እንዲያስገቡት ለጠባቂዎች ይናገራል። በዚህ መሀል ግርግር ይፈጠርና ጫላ ቡልቱሜ አንድ ግለሰብ ላይ ተኩሳል። ሌላ ተጨማሪ አደጋ እንዳይፈጠር አንዱ ዓለም ጎሳ መሃል ገብቶ ጫላ ሊያስቆም ይሞክራል። ጫላ ግን ካጠገቡ ዞር እንዲል ካለበለዚያ እሱ ላይም እንደሚተኩስ ይናገራል። በዚህ መሃል ሁለት ጥይት ይተኩሳል። አንዱ አንዱ ዓለምን ሲስተው፣ ሌላኛው እግሩ ላይ ቀለል ያለ ጉዳት ይደርስበታል። ወዲያው ሆስፒታል ሄዶ ታክሞ ወደ ቤቱ ይመለሳል። ታዲያ አሁን ላይ ቀነኒ ላይ የተፈጠረውን አሳዛኝ ክስተት ከዚህ ነገር ጋር ያያያዙ ሰዎችም አልጠፉም። የተፈጠረው ክስተት ብዙዎችን ያሳዘነ እና ልብ የሰበረ ሲሆን የዝግጅት ክፍላችንም ለቀነኒ ቤተሰቦች፣ ወዳድ ዘመዶች መጽናናትን እየተመኘ የፖሊስ የምርመራ ውጤትም ይፋ እንደሆነ ጉዳዩን ተከታትለን የምናሳውቃችሁ ይሆናል።